ሄሉ ሶስት ወንዶች ማለት ነው። የኔ እንቁ ጀግና ማለት ነው። ጀግና ሴት፣ ክብሯን የጠበቀች ሴት ሁሉም ይፈልጋታል ባይ ሰው ማለት ነው። እናቃለን። እና እንግዲህ ትላንትና ያው ጠለፋት፣ ወሰዳት። ጀግና ነው። አደነኩ። በነገራችን ላይ ገርፎኛል ጋይስ። እና ያላለቀ ብዙ ነገር አለ። ጀመርን እንጂ ያላለቀም በቀላሉ አልተውሽም አንቺን ማጣት አልፈልግም እያለ ነው። በዚህ ደግሞ ማለት ነው ይን ታሳዘነኝ እንግዲህ፣ ከረፈደም ቢሆን እንግዲህ መጥቷል። እንዳልክዬን ያባት ጥሩ ነው። ሚዲያ ላይ እስከማቀው ድረስ መልካም ልጅ ነው። የዋ ልጅ ነው። ከጀርባ ግን ፈጣሪ ነው የሚያውቀው። የሰው ልጅ በጭራሽ ልታቁ አልችሉም። ባይዘው ማለት ነው ሚዲያ ላለው ባህሪና ከጀርባ ያለው ባህሪ ሰማይና ምድር ነው። ይሄ ማንም ሰው ያውቃል። ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን። የሉ ቤተሰቦቼ እኔ ጨዋዎች ማለት ነው፣ አትሳደቡ በስርዓት አስተያየት የምሰጡ ጀግና ናቸው። በቲክቶክም እያየሁ ነበር አምናም ዘንድሮም ማለት ነውና፣ እንግዲህ የኛ ጀንጋም ጀግና ማለት ነው፣ የኛ የፍቅር አረባኛ አረባኛ ነው የሚባለው። ጋይስ አይ ዩን እሺ፣ ሁለተኛ ቋንቋ ጋይስ አትፍረዱብኝ። አው ይሄም ጀግና ጎበስ ነኝ ኤኒዌስ እንግዲህ እንዳልክ ትናንትና ምን አለ አለሷ፣ እዮቴ ባዶ ናት አለሷ። መኖርን አልፈልግም ሌላ ሴት ጋር መሄድን አልፈልግም። ከዛ በፊት እኮ እንዳልክዬ ሚዲያ ላለው ነገር ኮኑ ቀለበ ስታረግ ነበረ ድራማ ነበረ እንደሱ ነገር እና ከሴቶች ጋር ስሰራ ነበረ ተንጋብቶ ለዛም ማለት ነው እና እነዛ ነገሮችስ የት ሄዱ? ነገ ደግሞ እንዳይመጡ እና ከሄሉ ጋር ከተለያዩ በኋላ ከብዙ ሴቶች ጋር ሲሰራ ነበረ። ጋይስ ተመልካች የምታውቁ ከሆነ ግን ከዛ በኋላ ለሁለት ወር ያህል ጠፍተዋል ማለት ነው። ከዛ በኋላ መሰለኝ የታመመ እና ትላንትና እንግዲ ከዚህ ናት የሚባል ልጅ ማለት ነው። እና በቅርብ ነው ያገባይ ልጅ እና ከሱ ጋር መጥቷል አለሷ። ማሮርን አልችልም፣ በቃ ሌላ ሴትም ማየት አልፈልግም አለሷ እያለ ነው። ግን እኮ አርፍዳል እንዳልክዬ ማለት ነው። አስብ፣ ቢያንስ ያ ልጅ ገና ከእሷ ጋ ጠጋ ጠጋ ሲል ብትመጣ አሪፍ ነበር። ቀለበት ሳታረግ ምናምን ፍቅሩን ሳትቀበል ምናምን ብትመጣ ይመረጥ ነበር። ፍቅሩን ተቀበለች፣ ከዛ ደግሞ ቀለበት አደረገች። አሁን እንዴት ነው ቀለበት ያደረገች ሴት ወደ ወደ እኔ ትምጣ ይጠብቃታሉን ለምን ሀያ አመት አትሆንም አላለም? እና ከባድ ነው ቃይስ ይ ፎንቃ የስራ ንስጤ በተለይ ደግሞ ሄሉ ፎንቃ? ወንዶቹን በዳዴ ያስከዴ ነው። ጋይስ በዳዴ እንዴ፣ ምን ሆናችሁ ነው? በላሁ በላይ በላሁ በላይ እናቴ ደግሞ እየዘፈነ ነው። የሌለ ዘፈን ቤቴ ሆና ሆኗል። ቤቴ ባዶ ሆኗል። ባለፈው እኮ መታረቅ ትፈልግ ነበር። አለመሽን ማለት በቃ የወንድነት አለ አይደለ? እንዴት ይቅርታ ጠይቃታሉ? እንዴት እለምናታሉ? ብለግ ነው እንጂ መታረቅ ትፈልግ ነበር። አይ ናትዬ በገዛ እጅግ ነው አሳልፈ የሰጠለ ሁለት ሰው አሁን ሶስት ሆናችሁ እች ልጅ ወዴት ነው? አራት እንድትሞላ ደግሞ አራት ኬት አራት መሆን አለባችሁ። ለምን እኩል እንድትሆኑ ማለት ነው። አሁን ሚዘን ወዴት ማን እንደሚያሸንፍ አናቅም? ጋይስ ማን ያሸንፍ ይመስላችኋል እውነት። ሄሉ ቀለበቱ ወረውራለች። በእርግጥ ጠልፏታል ሄሉ። ግን ግምታችሁ ምን ይሆናል ጋይስ? ያብ ይወስዳታል? ያብ ያሸንፋል ወይስ እንዳልክ ናትስ በዘፈን ነው እንጂ በሌላ ምንም አልመጣም። በዘፈን ነው በገዛ እጁ ነው። ከዚህ በኋላ ተላይተን አለው። በገዛ እጁ ነው። ፍቅር ማለት አንዱ ውሃ ሲሆን፣ አንዱ እሳት ሲሆን፣ አንዱ ውሃ መሆን አለበት። አንድ ሰው ሲናደድ፣ አንድ ሰው ደግሞ ሽላ ማለት አለበት አይደለ? እሱ እንግዲህ የወንድነት ነገር ይዞት አልሸነፍባይ አሸንፎት እንግዲህ አሳልፎ ሰጣት ማለት ነው። ለዚህ ልጅ ለአብ ያብ ማለት ነው። ያብ ደግሞ በስራ ነው እያሳያለ ጋይስ በስራ ማለት ነው። ረ ረ ጀግና ነው ግን ሄሉ ጀግና። ባለፈው እኮ ቀለበቱን ቀጥ አርጎ ያዝና መሬቱን አንድ እንዴት እንደመታው እጁ ግን ሳይሰበር አይቀርም። ከዛ በዛ እጅ ማለት ነው ጠለፋት ማለት ነው። መሬቱን በመታት እጁ ጠልፎት ቤት ወሰደ። ጎበስ ነው ግን ጎበስ ነው ግን ሄሉ እሺ፣ ትላለች ወይ? ግን ትወዳለች። ኮልዬ፣ ወይኔ ልቡ። ለማንኛውም ውዶች፣ ዛሬ እንግዲህ ያብ ና ሄሉ ይመጣሉ ብዬ ነው ማስቡ። ይመጣሉ መኑ ይመጣሉ። እና ብዙ ሰው እንግዲህ እንዳልክ፣ አይዞህ፣ እግዚአብሔር አለ፣ እግዚአብሔር አንድ ያርጋቸው እያላችሁ ነው። እንዴት ነው አንድ ሴት ልጅ ቀለበት ካደረግ ከሱ ጋር ብትለያይ እራሱ የምትመለስ አይመስለኝም ሄሉ። ከቆረጠች፣ ቆረጠች ነው። ኤንዌስ እንጠብቃለን።